ሰሞኑን በተፈጠረው ነገር እንግዲህ መሌና አውሪው መሌና አውሪው እንዲሁም ሀብትሽን አውሪው ብላችሁኝ እኔም በውስጥም ጽፌለት አለሁኝ። እንዲሁም ቪዲዮም ሰርቼ ሜንሽን አርጌው ነበረ ለሁለቱም ለመሌም ለሀብትሽም ለፍፄም የእውነት አንዴ ብቻ አይደለም ከአስር ጊዜ በላይ ይሆናል። እናንተ ታላቅ ናችሁ እባካችሁ ብዬ ብዙ ጊዜ ተናግሬ ነበረ። እንግዲህ እግዚአብሔር ይስጥልን። ብዙዎቻችሁም ተናግራችኋል፣ ኮሜንትም ስር እንዲሁ ጽፋችኋል። መሌና ሀብትሽ እንግዲህ ትላንትና ወጥተው መልስ ሰጥተዋል፣ እንዲሁም ደግሞ ለሀይሚም ለብሩኬም መልእክት አስተላልፈዋል። የእኛ ጀግኖች ማለት ነው። በጣም እናመሰግናለን እንግዲህ መቼም፣ ብሩኬም ሀይሚም እንደሚደርሳችሁ አልጠራጠርም። ትናንትና እንግዲህ ወጥተው እኛ ታላላቆች ነን፣ ስለዚህ እኛ ልታዳምጡ ልትሰሙ ይገባል እና እዚህ ስትሆኑ ሰላም ናችሁ፣ እዛ ስትሆኑ አንዳች ነገር አለ። እዚህ ምክንያቱም ቶሎ ተኮርኩማችሁ ስለምትመለሱ ብሏል። እንግዲህ አዎ አዲስ አበባ ሲመጡ ችግር አለ። እግዚአብሔርን እኔ ገና ማለት ነው፣ ወደ ቡታጀራ ልንሄድ ነው ብለው የመጨረሻ ቪዲዮ ሲሰሩ ከሙሽዬ ጋር ለምን እንደሆነ አላቅም፣ በቃ ውስጤን ሽክክን ያለኝ የሆነ ቅፍፍ ነገር ነው። መችም አዲስ አበባ ሲመጡ ሰላም የለም። ለማንኛውም አላሟርትባችሁ ብዬ ነበረ የሆነ ጊዜ ላይ ቪዲዮ ስሰራ ማለት ነው። እና አዲስ አበባ ሲመጡ የሆነ ችግር አለ። በቃ በጣም ነው የሚደብረው፣ በጣም ነው ሚያስጠላው። እዚህ ሲመጡ በቃ ሁሉም ነገር የሆነ ብቻ መናቆር አይጸፋም እና፣ እባካችሁ ተስተካከሉ። እንደ ህፃን ልጅ ሁሌ እናንተ መሸምገል የለብንም እኛም እባካችሁ ብለዋል። እንግዲህ መሌ አዲስ አበባ ከመጣው ታቁኛላችሁ ብሏል። እና ብርኬ ደግሞ በእርግጥ አሁን ላይ ያለው ችግር ብሩኬ ጋር አይደለም። እኔ ብሩኬን ባየው ቁጥር ውስጥ እየተሰበረ ነው። እውነቴን ነው ምላችሁ። ምክንያቱም አንደኛ ብሩኬ በጣም ንጹሕ ሰው ነው፣ የዋህ ሰው ነው። እውነቴን ነው ምላችሁ። በጣም የዋህ ልጅ ነው። በቃ በየዋህ ኮኑ ገብታ ነው ያችም እንደዚህ ልታደርገው የቻለችው እና ሀይሚዬ ደግሞ ልትረጁ ይገባል። አንቺ ደግሞ ልክ ቆራጥነትሽን ነው እያየን ያለነው። ግን ቢሆንም ደግሞ ፍቅር ዝቅታ ይፈልጋል። ፍቅር እልህ በፍቅር መካከል እልህ ካለ ከባድ ነው። ቤተሰቦቼ እልህ መኖር የለበትም። ሀይሚዬ እባክሽ። እና ትላንትና ትልቅ ማስጠንቀቂያ ነው። እውነቴን ነው የምላችሁ ሀብቴም የተናገረው መሌም የተናገረው መሌ እንግዲህ ታላቅ ነው እንደ ታላቅ ሁላችሁንም አስተካከላለሁ ብሏል። ታላቅ ማለት አባት ነው እንግዲህ ሀብቴን፣ ያው በቴስታ ገብቶለት ነበረ ግን ፍራንክ ነው ብሎ ተመልሷል አለ እንግዲህ። መቼ እንደሆነ ባላቅም ግን ያው ሀብቴም አንዳንዴ ከናንዬ ጋር ጋጨት ይላሉ መሰለኝ። ግን እናንተ ቅርብ ለቅርብ ናችሁ፣ ቢያንስ ቶሎ ነገሮች ይፈታሉ። እዚህ ግን ሀይሚና ብሩኬ በቃ ለብቻቸው እዚህ ተስፈንጥረው መጡ። በቃ ሀይሚ ላቸው ጠፋ፣ በየጊዜው ይናቆራል። በእርግጥ ያው ፍቅራቸው የሚያስቀና ነው። እውነተኛ ፍቅር አለ። በነገራችን ላይ ሁለቱም ላይ ሀይሚም ጋር ብሩኬም ጋር ያለው እውነተኛ ፍቅር ነው። እውነተኛ ፍቅር ነው ሲጀመር እንደዚህም የሚኮንለት እንደዚህም የሚሆነው ዋጋም የሚያስከፍለው እውነተኛ ፍቅር ሲኖር ነው። እና የእነሱ ፍቅር ደግሞ እስማ ፈተና በዛበት፣ በጣም በጣም ፈተና በዛበት። የሀይሚና የብሩኬ ፍቅር በጣም እጅግ ብዙ ጊዜ ነው የተፈተነው። ና ለማንኛውም ምንጊዜም እውነተኛ ነገርና ወርቅ ተፈትኖ ነው ወርቅ የሚሆነው ውድ የሚሆነው። እና መጨረሻ ላይ ያው ተጋብተው ወልደው እንደምናይ እኔ አልጣን ትልቅ ተስፋ ነው ያለኝ። በዚህ የፈለገ ነገር ቢጣሉ ይለያያሉ የሚል ሀሳብ መቼም ይሁን ላስብ አልችልም። ምንጊዜም ቢሆን እንትልል አልችልም። በአይምሮ ሊቀረጽ አይችልም። ለጊዜው ችግር ይመጣል፣ ሰጣ ግባ፣ መጣላት፣ መኳረፍ፣ ቃላት መወራወር ሊመጣ ይችላል። መለያየት ግን የለም። እውነቴን እንምላችሁ እና ይሄን ያክል በዚህ ልክ የሚያለያይ ነገርም የለም። ዘጋ ማለት ሀይሚ ያው ትንሽ ጠንካራ ስለሆነች ነው፣ እና ያው አንዳንድ ጊዜ የራሳችን የሆነ ተፈጥሮ አለ። በቃ ሲነኩን አንወድም። በቃ ክብራችን ተነካ ብለን አገር በቃ እንዴት ነው በጣም ሴት ልጅ ደግሞ እንደዚህ ተለማኝ ስትሆን ኮስታራ ስትሆን ደስ ይላል። አይደል እንዴ? ደግሞ ብዙ ወንዶች የሚፈልጓት ሴት እንደዚ አይነት ሴት ነች። እውነቴን ነው የምላችሁ፣ ይሁን የማትል መጠመጥ ይሁን እንትን የማትል እንዴት ነው በቃ ይሁን፣ ገና ለገና እሱን አጠዋለሁ ብላ የማትል መጠመጥ ሴት የሆነ ኮስታራ ቆራጥ ሴት ወንድ ልጅ ብዙ ጊዜ ይወዳል። እና እንደዚህ አይነት ባህሪ መኖሯ ደስ ይለኛል። ሀይሚ እግዚአብሔር እን ነው የምላችሁ ግን ግን ግን ከልክ ሲያልፍ ደግሞ ምንወደውን ያሳጣናል። ምንወደውን ሰው ያሳጣናል እና በእርግጥ ወንዶች እንደ አባሮ ማግኘት ነው የሚፈልጉት። አባሮ በቃ እንዴት ነው ፈልጎ ማግኘት ነው የሚፈልጉት እና ያው ለጊዜው ነው እንጂ ሀይሚም ብትሆን ያን ያክል ትጨክናለች ብዬ አላስብም። ግን ለጊዜው ቢሆን ለምን ብሩኬ ሰበር የሚለው አሳዝኖኛል እና ሀይሚም ላይ እኔ አሁን ላይ ግን እየፈረድኩባት ነው እስካሁን እውነት እንዳላት ደጋግሜ የተናገርኩ አለሁ። ግን እየፈረድኩባት ነው፣ ምክንያቱም ለብሩኬ ስትይ ነገሩን ታየው እያልኩ ነው። ለምን እሱ እነሱ የሆነ ነገር በተደራረቡ ቁጥር በተሰዳደቡ ቁጥር እሱ ነው እየተሰበረ ያለው፣ እሱ ነው እየተጎዳ ያለው። ስለዚህ መሌ ሀብቴ የሰሩትን ቪዲዮ ሀይሚና ብሩኬ በጣም ከባድ ማስጠንቀቂያ ነው በቃ ነገ ወይ ዛሬ ካልተስተካከለ ነገሩን መሌ አዲስ አበባ እንደሚገባ ነው እንግዲህ ያው የተናገረው። አዎ እኔም እንደዛ ነው የምለው። በቃ የማይሆንላቸው ከሆነ ራሳቸው ተመካክረው ነገሩን ችግሩን ሚዲያ ላይም እኛ እዚህ የደረሱበትን ሚዲያ ላይ አውጡም አንልም። በቃ ግን በውስጥ ተነጋግረውን ቢሆን ቢያንስ ሀይሚዬ ከካሜራ ጀርባ፣ ከዛ ፕራንክ ጀርባ የተከፋችበት ነገር አለ ብያለሁ ትላንትና። ቢያንስ ያ እንደዛ አይነት ነገር ካለም በቃ ከካሜራ ውጭ ተነጋገሩና ፍቱት። እኛ ካሜራ አምጦ አንልም። ምናልባት ካሜራ ላይ መውጣት የሌለበት ነገር ሊኖር ይችላል። ስለዚህ በቃ እዛው ተነጋግራችሁን ፍቱት ቢሆን ፍቱት። ሁለተኛ ነገር ደግሞ ለብሩኬ የማስተላልፈውን መልእክት ቢኖር ብሩኬ፣ በቃ ሼማ የያዘህ ሶሲን በግልጽ ንገራት። በቃ እኔ ከአንቺ ጋር መሆን አልፈልግም፣ አትምጪ፣ በቃ አትጥሪኝ ምክንያቱም እኔ ሀይሚን እፈልጋታለሁ። ሀይሚን ማጣት አልፈልግም። ስለዚህ እባክሽን በቃ አትምጪ፣ ነገሩ እስኪበርድ ድረስ እባክሽ አትምጪ በቃ። ምክንያቱም ሀይሚ አንቺን እንድታይሽ አልፈለገችም። ችግሯ ከአንቺ ጋር ነው። ስለዚህ በቃ አትምጪ፣ አትጥሪኝ፣ አትደውልኝ በላት እንዲህ። ምን ሸሚ ዞህ ደግሞ ፍቅርህን ማጣት የለብህም ስለዚህ ሁለታችሁም ይለያያሉ ብላችሁ ለምታወሩ እኔ በአስሩ ምጣቴ የፈርምላችኋለሁ እነሱ እንደማይለያዩ። ምክንያቱም የእነሱ ዝም ብሎ ተራ ፍቅር ወይም ለሶሻል ሚዲያ ፍቅር አይደለም ብዙዎቻችን እናውቃለን። እስከ ቤተሰብ የደረሰ ፍቅር ነው ቤተሰብ የሚያውቀው ነው። እንዴት ነው ታዲያ እነሱ ዝም ብሎ በእንደዚህ ተራ ነገር ሲለያዩ? ዝም ብለው ያሉ ቤተሰብ ይህም ያህል ቤተሰብ ያላቸው የተከበረ ቤተሰብ ነው። ዝም ብሎ ተገናኝተው የሚፈታ ነገር አይደለም። ስለዚህ መለይ ሀብቴ እናመሰግናለን። ትላንት የተናገራችሁት በጣም ኢምፖርታንት የሆነ ነገር ነው ስለዚህ አሁንም ቢሆን ይህንን ቪዲዮ አይተው የማይመለሱ ከሆነ መሌ አዲስ አበባ መጥተ ልክ እንደባለፈው ሁለቱንም በቡክ ስግባላቸው ከዛ ይስተካከላሉ።